ጽናትና ኪራ አሁንም ይጋጫሉ ብሎ ስጋት ላይ የገባ ማን ነው? ምክንያቱም በስንት ጭቅጭቅና መከራ አሁን ላይ ደስተኛ ህይወት እየኖሩ ያለ፣ ነገር ግን በመካከላቸው አሁንም ጽናት ለኪራ ብላ የምትከፍለው መስዋዕትነት፣ ነገር ግን እሱ ደግሞ ትሸሸኛለ ወይም ትርቀኛል እያለ የሚፈራውን ፍራቻ፣ መጨረሻ ላይ ጽናት እውነቱን ካልተናገረች ኪራ እንደሚርቀት ብሎ የሰጋ ማን ነው? እንዲሁም ምሩና እና አሁን ባሉበት ነገር ደስተኛ ሆነን፣ ነገር ግን ምሩን የሚያስጨንቃት ነገር እንደውም ሀስና የምትጨነቅበት ነገር ያሳስበው ማለት ነው። እንደኔ በመጀመሪያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደና ይከበራችሁ ወደ ቻናል የቤተሰቦች እንደትናችሁ ደህና ናችሁ? ይ ከኔ ጋር አልሐምዱሊላህ እንዲሁም ክርስቲያን ወንድሞቼ ሰላም ብያለሁ። ከብዙ መጥፋትና ከብዙ ቆይታ በኋላ ወደ እናንተው ተመልሻለሁ። ለድምፀ ይቅርታ እየጠየቅኩኝ ጉንፋን ነውና፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባር ቤተሰቦች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ከጎን የሆናችሁ ስለምታበረታቱኝ እጅግ ከልብ አመሰግናለሁ። እና ወደ ፅናት ድራማ በቃ እንዳልኳችሁ ከስንት ጊዜ በኋላ ተመልሼ መጥቻለሁ። በጣም ደስ የሚልና በጣም ተወዳጅ የሆነው የፅናት ድራማ ጽናት እና ኪራ እንዳያችሁት ጭቅጭቅ ላይ ነበሩ፣ ምናምን እንደውም ደባሪ ነገር ውስጥ ገብቶ ነበር። አሁን ላይ ግን ደስተኛ ሁነዋል። እንደውም ምሩና ናሆም በጣም ደስ የሚሉ ልጆች ናቸው። ሀና እና ሀሴት አሁን ላይ እንዳያችኋት ያን ነገር አበጣብጣ ተመልሳለች። ግን አሁን ላይ እያስጨነቃቸው ያለ ነገር የሶስቶቹ ጓደኝነት እህትነት ምናምን፣ በጣም ደስ የሚለው ታቃዳችሁ ምሩና የሀሴት ጓደኝነት ደስ የሚሉ ልጆች ናቸው። ይሆናል አለ እርስ ምስጢራቸው እንደብቃ አንደኛቸው አንደኛቸው ሆነው ተጋግዘው በቃ ምን ብዬ ንገራችሁ። ግን አሁን ላይ እንዳያችሁት የናሁም ማዘር መታ ነበረ። ምሩ ተጨንቃ እንደዚህ ወን ትቀበለኝ ወይ ሳትቀበለኝም እያለችን በሀሳብ ተጨንቃ ነበረ። ነገር ግን በጣም ደስ በሚል ፈገግታ ና በጣም እንደወደደቻት አስነግራት አለ ይህን ነገር እሺ ስትል ወደ ሌላውን ነገር መጣች። እንዲሁም ነው እያስጨነቀችው ያለችው እናቱ ልጅ አፈልጋለሁ ምናምን እያለች ስታስጨንቀው፣ እሱ ደግሞ ምሩን የልብ ታማሚ እንደሆነች ከቤተሰብ አልተናገረም፣ ያኔ ደብቋል። ሊደበቀበት ምክንያት ምን ይሆን? ሁለተኛ እሱን እሷን የከፋት የሆነች ሳይከፋት፣ ቤተሰቡም እንደምታውት እያስጨነቀው ነውና ታማል ሆኖ የተጨነቀው ናሆም ነገር ግን ዛሬም ነገም እንዲከፋት እንዳይከፋት እያለ የሚጨነቀው ለምሩ ነው። ኪራና ጽናት ደግሞ ስንመጣ ጽናት አንድ ጊዜ በቃ አበዛችሁ፣ ምክንያቱም ተወደዋለች። ነገር ግን ያን ነገር ትታ ለሰው አላልል አንዳንድ ጊዜ መልካምነት ምን አይነት ነው፣ የምትወዱትን ሰው አሳልፋችሁ ሰታችሁ፣ እሷ እንደገና እጻጻት መሆኗ ምን አይነት ሊፖና ምን አይነት በቃ ጥንካሬ ማለት እንዴት ልትቋቋም ቻለች የሚለውን አሳይቶኛ ነኝ። ለምን መሰላችሁ እኔ ያልኩበት አንዳንድ ጊዜ አያልፍም፣ ያልነው ነገር ሁሉ ያልፋል። ያልፋል ያልነው ሁሉ ነገር አልፎ ያ ነገር በቃ ከደስታ በኋላ ሐዘን፣ ከሐዘን በኋላ ደስታ አለ። እንደምታዋጽናት ብዙ ውጣና ወረድን መከራን ችግርን በቃ እንደሱ አይነት ጠንካራ ልጅ አለ ብዬ አያቅም። ብዙ ነገሮችን ከእሷኔ ተምር ያለሁ። የቤት ሰራተኛ ሁና ያም እየመጣ ሲጮባት ያም እየመጣ ትስባት ነገር ግን ያ ሁሉ እንባ ዛሬ ላይ ተሰምቶ በደስታ ህይወቷን እየኖረች ነው። ለምን መሰላች ነገር ትግስት አንዳንድ ጊዜ በጣም ትልቅ ነገር ነው። ትግስት ካለ ማንቻውም ነገር መኖር ይችላል፣ መኖር እንችላለን። ይህን ያልኩበት ምክንያት ያም ሁሉ ፈተና ሲደርስባት ሲደራረብባት እሷ ያደረገችው ምንድን ነው? ሁሉን ነገር ትታ በቃ የነገ አላማዋ እና ተስፋዋ ላይ ትኩረት ነበራት። የአባቷ አባቷ ማንነት ያሳስባል ነበረ። የእነሱ የነሱ ስድብና፣ ጥፊ፣ ግልምጫ ምንም ነገር መስሎ አይታያትም። ነገ ሌላ ቀን ነው እያለች የምትኖረው ለአንድ አባቷ ምስኪን ነበር። እሱን ለማሳለፍ ተምራ ብዙ ነገር ለማድረግ ነበር። ነገር ግን ያሰበችው ሁሉ ሳይሳካላት ቀረ። ብዙ ነገሮችን ውጣ ውረዶችን አሳደፈች። ያም ሲመጣ ይመታታል፣ ይገረፍጣታል፣ ይጩሁባታል። ግን ከዛ ሁሉ አንድ ቀን ለነዛ ሰዎች እንኳ መጥፎ ነገር ሳትማር ሳት እኔ እንጃ ብቻ ምን አይነት ሌና የሷን በሰጠው ይቀን ነገር ቢኖር ምን መሰላችሁ በቃ ማንነቷን፣ ጥንክርናዋን እና በቃ ለሰው መልካምነቷን በመጥፎ እንኳ ያደረጓትን በመጥፎ ልበቃላችሁ የማት ገራሚ ልጅ ነች። ወቃኔ ይሄ ነው የማለለው እና እኔ በጣም ነው በቃ የተገረምኩት ቤተሰቦች አሁን ላይ ጽናትን ኪራ ለመካሰየ ካሰ ነበር ማለት ሰው አማጣት አልፈልግም ምናምን እያለ ነው። ግን ጽናት ካላወቀችበት አሁንም ፍቅራቸው ስጋት ላይ ነው የሚል ማን ነው እንደኔ ያሳሰበው? ይው የመዳም ቀማሞች፣ አንዳንድ ጊዜ የራሳችን ብዙ ጣይ ወዳድ ያለ እነሱ ጋር እንገባለን መቼስ። እና እንደውም ምሩዬ በሀሳብ ጭንቅ ብላለች። እንደውም ጓደኛቸው በጣም ጎበዝ፣ ንግግሯ፣ በቃ ማንነቷ፣ አስተዋይነቷ፣ በጣም ደስ የምትለኝ የምትመቸኝ። አንድኛቸው እስኪጠፋ አንድኛቸው ስኮሳቸው የሚመካከሩት ነገር በቃ የሚደማመጡት፣ ሳቅም ሆነ ምናም በቃ ወሬያቸው፣ ምክራቸው፣ ሚስጥራቸው፣ ማንነታቸው በቃ አንድኛ የቱ ሲደብራት ወይም አንድኛ የሆነ በቃ ድብርት ውስጥ ስገባ ራሱ ሁለታቸው ተጨንቀው ተጠብቀው የሆነ የሚያደርጉ ነገር አያስደስታቸውን ቤተሰብን እንጃ ተቀምጠው ነው ደስ የሚሉት እነዚህ ልጆች። እና አንዳንድ ጊዜ ነገሮችን ምን ለማለት ፈልግ የመሰላችሁ፣ ባለንበት ነገር የምንከፋና የምንጨነቅ ከሆነ ተስፋ መቁረጥ የለብንም። ተስፋ ብሶች መሆን ትግስት መኖር አለበት፣ ሶብር መኖር አለበት። ሶብርና ትግስት ካለ እመኑኝት ቦታ ማደርና መዋል በቃ ያገኛችሁ ሰው ጋር የመግባባት መብት የመግባባት በቃ የመኖር እድሉ ትልቅ ነው። የመኖር ተስፋች ትልቅ ነው። ስለዚህ ዛሬ ቢያለቀስንበት እንባ ነገ የሳቅ እንባ እናወርድበታለን፣ አላሌለ የደስታ እንባ እናወርድበታለን። ስለዚህ አንዳንድ ጊዜ በሆነ ባል ሆኖ በቃ ተስፋ የምንቆረጥ እራሳችንን በቃ ወደ መጥፎ ነገር የምንስል ብዙ ነገሮች ይመጡብናል። ነገር ግን ያን ነገር ማድረግ የለብንም። ለምን አንዳንድ ጊዜ ትምህርት እየወሰድን ማየት ብቻ ሳይሆን ከአንድ ነገር መማር መቻል አለብን። ቤተሰቦች፣ ትግስትና ሰብር ካለ እማኑ እየዛሬ ያላችሁበት ህይወት ሳይሆን እንደውም ያሳቀኝ ኮሜንት አለ፣ አንድ በጣም ደስ ያለ ኮሜንት፣ የሚያሳቀኝም ዘና ያደረገኝም ትክክል ነገር ምን መሰራችሁ ብነግራችሁ፣ በጣም ስቃዳቸው አላህ ወይ አለች። የጽናትን ህይወት እንደቀየርክ ሁሉ የኔንም ህይወት ቀይርልኝ፣ ብላለች። ስለዚህ እንደምታዩት አሚን ያልኩት እኔ ሌላ ምንም አላልኩም። ምክንያቱም እንዳያቸዋል ጽናት የገጠር ልጅ ነች። መታ አባቷን ለማሳከም ገንዘብ ለማገኘት ምድፍ አቀና ብላ የምሰራው ብዙ ነገር አልፎባታል። ዛሬ ላይ ግን እንደዚህ ሆና ከሰራተኝነት መዳም ሁን አመጠች። ስለዚህ አላህ እኮ ለሱ ምንም አይሳ ነው ሸቃ ያኔ ከሽቅድና ወደ መደብ የቀየራጌታ ሄለመኝ አለችው እና ይቺ ሪ ተሳሳተች አልተሳሳተችም እና ለምን እንደማለት ፈልጌ መሰላችሁ ያው ኪራም የእናቱን ህመምና የእናቱን እንትን መስማቱ አይቀርም ምክንያቱም ናሆም ምሩን አስጨንቆ ነገሮችን ነግረዋደ ነገ ጧትስ ምን ይከሰት ይሆን አላውቅም ብቻ በጣም ከባድ ነው አንዳንድ ጊዜ ለኛ ብለው የሚከፍሉልን መስዋዕትነት እናጠዋለን። አንዳንድ ሰው ለምን ደብቃችሁ፣ ለምን ብሎ ማስተዋል ቢኖር በመካከላችን ደስ ይላል። አሁን ፅናት ለሱ ብላ የምከፍለው መስዋዕትነት በጣም ከባድ ነው፣ ነገር ግን ሲረዳ ሊጸጸት ይችላል። አንዳንድ ጊዜ ማስተዋል መቻል አለብን ቤተሰቦች፣ እና የዛሬው ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ አስተያየት በኮሜንት አስቀምጡኝ፣ ውድ ቤተሰቦቼ። በአዲስ ቪዲዮና በአዲስ ርዕስ እስከምንገናኝ ድረስ ወያለንበት የዓለም ዳርቻ ሰላማችን ይብዛ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።